እስከ ዛሬ ድረስ በተከታታይ ስልክ ይደውልልኛል። መኪናውን ከግቢያችን ውሰድ ነው የሚሉት። መኪናው ከግቢ ይሄድ ውሰደ። የእኛ ፍላጎት ቻሌንጅ አይደለም፣ እኛ ቻሌንጅ አላልንም። አንተ በራስ ፍላጎት ነው ያደረግከው። ይበቀናለኛ እውነት የምሬ ነው የምናገረው። በነገራችን ከሆነ በዚህ ሶስት ቀን ውስጥ መኪናውን እንረከባለን። እናመሰግናለን ብለን ለእነሱም ምስጋና እናቀርባለን። እንደተጠቀምበት ሃይብሪድ የተሻለው መኪና ዲዛይር ሃይብሪድ መኪና ውሰድ ብለው ቁልፉን ነው አንስቶ ይሰጡኝ፣ ከሚገርም ነገር ማለት ነው። እኔ ነኝ ቻለንጁን እራሱ። እናንተ በዚህ ልክ በቅንነት ራያችንን ከደገፋችሁ፣ እኔ ደግሞ በቤተሰቦች በጣም ስለምተማመንባቸው አምስት መቶ ሺ ፎሎወር አስገባለሁ እስከዛው መኪናው እናንተ ጋር ይቆይ ብዬ እኔ ነኝ ያቆየውት። ከሚገርም ነገር ስቲል ነው እስከ ዛሬ ድረስ በተከታታይ ስልክ ይደውልልኛል መኪናውን ከግቢያችን ውሰድ ነው የምሉት፣ መኪናው ከግቢ ይሄድ ውሰደ የእኛ ፍላጎት ቻሌንጅ አይደለም። እኛ ቻሌንጅ አላልንም። አንተ በራስ ፍላጎት ነው ያደረግከው። ይበቀናለኛ እውነት የምሬ ነው ምን በነገራችን ላይ በተደጋጋሚ በድርጅቱ በኩል የሚመጣው ጥሪ ነው። አንዳንድ ጊዜ ሰዎች በቅንነት አንተን ሲያግዙህ ደግሞ አንተ በምትችለው በአቅምህ የዛንም ወገን ራይ መደገፍ አስፈላጊ ነው። እውነት ለመናገር እውነቱን ለማውራት ታምሪን ሞተርስ የሱዙኪ መኪና አስመጪ ድርጅት በጣም ትልቅ ህይወች ድርጅት ነው። በጣም ትልቅ ድርጅት ማለት ነው። በጣም ብዙ መኪናዎች ያስገባሉና እንትን የላቸውም፣ ብዙ ጉጉቶ የላቸውም። ግን ደግሞ እኔ ምንድን ነው የፈለግኩት እንደዚህ አይነት ቅንነት ያለ ተቋም በደንብ ሰፖርት ካረግን ከጎናቸው ሆነን እንካበረታተናቸው ሌሎችን እንዲሉ ወደ ሌሎች ጋር በቀላሉ መድረስ እንዲችሉ እኛም በአቅማችን እናግዝ ማለት ጀስት እንደ ምስጋና ቴንኪው እንደማለት ነው። እኔ በራሴ ፍላጎት ያደረግኩት እና ከሚገርብ ነገር ይሳካል እንዳየው በዚህ ሳምንት ውስጥ በጣም የስራ መደራረብ የተለያዩ ነገሮች ጫና ስለበዛብን ትኩረትም አላደረግንም። ይሞላል ብዬ አስባለሁ። ይሞላል ማይሞላም ከሆነ በዚህ ሁለት ሶስት ቀን ውስጥ መኪናውን እንረከባለን እናመሰግናለን። ብለን ለእነሱም ምስጋና እናቀርባለን። ይሞላል። አይ ገባኝ፣ ሀሳብህ ገባኝ። እውነት ነው አንድ ትልቅ በእርግጥ ሱዙኪ ዲዛይ እንትኖች በጣም ትልቅ ድርጅት ነው። በእርግጠኝነት ደግሞ ብነግርህ አሁን ላይ ካሉ መኪኖች ተመራጭም ናቸው፣ በጣም ኢቭን፣ ሃይብሪዱን ባይሆን ይሄኛው የናፍታው ራሱ ዛሬ ላይ ሀያ ኪሎ ሜትር በአንድ ሊትር ሀያ አስራ ስምንት ሊሄዱ የሚችል ሱዙኪ ብቻ ነው። ዲዛይሮች ሱዙኪዎች ናቸው። ካምፓኒው እንዳልከው የራሱ አካውንት ኖሮት በዛ አካውንት እንደ ሽልማት መስጠት። ኦኬ፣ እኛ ደግሞ ቻሌንጅ መስሎን የእውነት ተጨንቀን፣ እውነት ቻሌንጅ አይደለም። ከሚገርመ ነገር ገባው ካምፓኒያቸውን የመጀመሪያ ቀን ስልክ ተደውለውልኝ ከብሩክ ኒውስ ጋር ነው የሄድነው እንደውም እኔ ስልክ ብዙ ጊዜ ስለማልጠቀም ከብሩክ ኒውስ ጋር በጣም ቤተሰብ ናቸው፣ በጣም የቅርብ ወዳጆች ናቸው እና አብረን ሄደን የድርጅቱ አመራሮች የተኛው መኪና ያስፈልጋል ብሎ ስጠይቁ አንዳንድ ጊዜ አንተ የምትቀበል ከሆነ እንግዲህ አታማርጥም። እኔ ትንሹ የጠየኳቸውና ዝቅ ያለውን መኪና ስጠይቅ ኖ ኖ፣ ነው የተሻለው ሃይብሪድ ነው፣ ምክንያቱም በመኪና በነዳጅ በምትሄድበት ሰዓት ላይ የነዳጅ ወጪ እንዳታወጣ፣ መኪናውም ሀያ ሀያ አምስት ነው የተሻለ ሞዴል ነው። እነሱ እንደውም ቪዲዮ እንዲሰራ ማስታወቂያ እንዲሰራ አንድም ነገር አልፈለጉም። መኪናውን አንስቶ መስጣትና ይዘህ ሄድ ለበጎ አገልግሎት ተጠቅሙ ለድርጅቱ ተጠቀሙ ማለት ብቻ ነው። እነሱ በኩል የነበረው እኔ አይቻልም፣ እናንተ በዚህ ልክ ይህንን ነገር በቅንነት ካደረጋችሁ ደግሞ እኔ በጣም የምተማመንባቸው ቤተሰቦች አለኝ። በእነሱ በኩል የእናንተን ሚዲያ ፕሮሞሽን በበኩል እኔ የሚችለው ይህንን ስለሆነ ይህንን አድርጋለሁ ብዬ ቃል ገባሁላቸው። እውነት ለመናገር ቀላል አይደለም። ሶስት መቶ ሀምሳ ስድስት ሺ ብሎ እየጻፉ ነው እና ሶስት መቶ ሀምሳ ስድስት ሺ ፎሎወርስ ቀላል አይደለም። ብዙም እንትን ብለን ቪዲዮዎች አልሰራንም። ይሳካል ወንድሜ ወንድሜ ይሳካል። በጣም ነው የማመሰግነው። ይሳካል ይሳካል። አይ ለእውነት ይሳካል። በጣም የሚያጠራጥርም አይደለም። ምን እንዳውም ቻሌንጅ ይመስሉን ነበረ። ቻሌንጅ አይደለም፣ ቻሌንጅ አይደለም። እኔ ውሸት ማስመሰል ብዙም አልችልበትም ማለት እንደዛ ብዬ ሰውን ማስጨነቅ አልፈልግም። ማንነትም አለም እኔ ገባሁላቸው። ለነሱ ሰብላ ማነች? በጣም ብዙ ሰው ሰብላ ሰብላ እያለ እየጻፈ ነው። ሰብላ ማለት ፖስት ያረኩት ፎቶ እዛ ላይ ያለች ልጅ ናት። አለሽ ፖስት ያረኩ ፎቶ ላይ አይታችኋል። እስቲ አግዟት እንድታግዟት ነው የጠየቅኳቸው። አንድ ጊዜ ቼክ አድርጉ፣ ውስጥ ገብታችሁ በጣም ነው የምታሳዝነው ልጅቷ። ይመስለኛል አጠገቧ ላይ የሚያግዛትም ሰው ያለ አይመስለኝም፣ የሚያግዛትም ሰው ያለ አይመስለኝም። ብታግዟት እሳ ምን ችግር አለ? ይቻላል አይደለ ማገዝ፣ የኢትዮጵያ ህዝብ፣ እሺ ይቻላል አይደል? ማገዝ ይቻላል። ነው ከተባበረን ነው ይቻላል ብዬ አስባለሁ። ተባብሯችሁ ብዙ ነገር ስለሰራችሁ ነው ብታግዟት፣ አትሳሷን ልጅ ቼክ አድርጉ እስቲ ገብታችሁ። ካልሆነ ማለት እኔ ቢያወራ አትረዱም ብዬ አስባለሁ፣ ማን እንደሆነች። የሆኑ የሆኑ ቪዲዮችን ፖስት አደርጋለች ከእናቷ ጋር ሆና፣ እናቷ ኩላሊት ፌል አድርጉ ሕክምና ላይ ነው የምትገኘው፣ ብቻዋን። እኔ ደግሞ ሴት ልጅ እንዲህ ስታለቅስ የሴት ልጅ እንባ የሴት ልጅ መከራ በጣም አስቸጋሪ ነው ትወጣዋለች ወይ ብዬ አሰብኩኝ ብቻዋን ትወጣዋለች ወይ የእንን ፈተና ቢያንስ እናንተ መርዳን ባትችሉ ለሚረዳ ሰው ሜንሽን አድርጉ፣ ሼር አድርጉ። ይታወቃል፣ ቫይረል ቆጥሮ የሚረዳ ሰው ሊኖር ይችላል። እኔ እንዴት መቋቋም ይችላል፣ እንደዚህ አይነት መልእክት። አብነት ማታ እስከ አምስት ሰዓት እርግጠኛ ነኝ ከአርባ ጊዜ በላይ ነው ስልክ ላንተ የሞከርኩት። እኔ እስከ ዛሬ ለአንተ ስልክ ደውዬ አላውቅም። አንድም ሰው እርዳ ብዬ በአካልም በስልክም ጠይቄ እንደማላክ ታውቃለህ። የዚች ልጅ እንባ ግን ሰላምን ረበሸኝ። በቃ በመዓት ጊዜ ነው የደወልኩት። እምቢ ስለኝ ነው ቪዲዮ የሰራሁት። እንዲሁም በውስጤ ባለኝ ስሜት ሊክ አልሰራው እና ቲክቶክ በለው ነገራችን ላይ በዚህ አጋጣሚ አሰፋ አንድ ቪዲዮ ሰርቷል። ላልሰማችሁ ሰዎች እኝን እናት ፎቶቸውን አስቀምጠው በምትችለው እንድታገዛችሁ የሚል መልእክት አስቀምጧል። አሰፋ ማለት የድርጅታችን የሕግ አማካሪ ነው፣ ጠበቃ ነው። ፐርሶናሊ በጣም ለእኔ ጓደኛዬም ነው፣ ቤተሰብም ነው። በአካል አብረን ሆነን ተገናኝተን አብረን በልተን ጠጥተን ማንንም ሰው ፐርሰናሊ የከሌን እንትረደው ብሎ መጠየቅ አይችልም። እንደማልቀበልም ያውቃል። ሀሳቡን አልስማማም። በትውውቅ በጓደኝነት በሆነ በሆነ መንገድ አንድም ነገር ላይ እንደማልሳተፍ ስለሚያውቅ ነው። በነገራችን ላይ ቪዲዮ የሰራው አሰፋ በደንብ ጠንቅቆ ስለሚያውቀኝ ማለት ነው። በዚህ አጋጣሚ እኔ አዳራችሁ ማለት የሚፈልገው በእንደዚህ አይነት መንገድ ምንም አይነት አቅሜ የሚችለውንም እንኳን ለማድረግ እግዚአብሔር በመረኝ መንገድ ካልሆነ በስተቀር እኔ በራሴ በፍላጎቴ የሚያደርገው አንድም ነገር የለም። ይህንን ነገር በደንብ እንድትረዱ እፈልጋለሁ። በጣም ብዙ አይነት ችግሮችን እያየው ስለሆነ ነው። በጣም ብዙ አይነት መከራ ነው የሚያሆኑ። ምን አይነት ችግር አለ መሰላችሁ? ለምሳሌ እኔ አረበኛ መናገር አልችልም። አረበኛ ቋንቋ ማውራት አልችልም። አሁን ካለሁበት ሀገር ወደ አረብ ሀገር ቢሄድ መልመድ ስላለብኝ ቋንቋውን እለምዳለሁ አረበኛ መናገር ይጀምራል በየቀኑ የምንሰማቸው ነገሮች የምናያቸው ነገሮች እጅግ በጣም በቃ ልብን ነው የሚነቁት እውነት ለመናገር በጣም ምን እንደሆነ ባላቅም ምክንያቱ ምን እንደሆነ ባላቅም በቃ በተለይ ወጣቱ ወጣቱ በካንሰር ምክንያት እያለቀ ነው ወገን በኩላሊት ሕመም ምክንያት በጣም ብዙ ወጣት እያለቀ ነው። በቃ በካንሰር ምክንያት በተለይ በጣም ብዙ ወጣት እያለቀ ነው። ሁሉንም መርዳት አንችልም፣ ግን ደግሞ ምን ማድረግ እንችላለን? ሁላችንም በየእምነታችን በፈጣሪ ፊት ላይ በንስሃ ገብተን ፈጣሪ እንደዚህ አይነት ለመስማት ለማየት የሚዘገንኑ ነገሮችን ከምድራችን እሱ እንዲያነሳለን እሱን መጠየቅ በሱ ፊት ላይ መገኘት አስፈላጊ ነው ብዬ አስባለሁ ከዚህ በተጨማሪ ግን በምንችለው አቅም ሁሉ መርዳት፣ በምንችለው አቅም ሁሉ መድረስ፣ በምንችለው አቅም ሁሉ የአቅማችንን እናደርጋለን። ማንንም ሰው በእኛ ምክንያት እንዲያዘንብን ስለማናደርግ እግዚአብሔር ከፈቀደው ሰው ጋር እግዚአብሔር ከመረጠው እግዚአብሔር ቀንህ ነው ብሎ የኢትዮጵያ ሕዝብ እንዲረዳ ከመረጠው ሰው ጋር ሁላችንም ከዛ ሰው ጎን ቆመን እናግዛለን እንረዳለን። ስንረዳ ግን ማንንም ሰው በምንም አይነት ሁኔታ ለይተን መርጠን መርዳት አንችልም። ይሄንን እንድትረዱ እንፈልጋለን። አለሽ፣ ሳራ ካለሽ፣ እባክሽ ነይ፣ ግቢ። እኔ አንቺን እንዲያግዝሽ እግዚአብሔር ልቤን አዞኛል። አግዝሻለሁ፣ በሚችለው ሁሉ ከጎንሽ ይሆናለሁ። ብዙ የሚያግዙሽ ደግና ቅን ኢትዮጵያውያን አሉ፣ ያግዙሻል። የእናትሽ ህመም የኛም የእናታችን ህመም ነው። የአንቺ እናት የኛም እናት ናቸው። የአንቺ እናት ስቃይ የኛም የእናት ስቃይ ስለሆነ በምንችለው ሁሉ ከጎንሽ ሆነን እናግዝሻለን። አይዞሽ፣ እግዚአብሔር አለ፣ በርቺ አለሽ። እዚህ ውስጥ ቪዲዮ የምትልኩ አላችሁ፣ ደውላችሁ የምትጨቀጭቁኝ አላችሁ። ያው አሁን እሱ በአንድ ቤቱ እንደተናገረ ነው፣ አብነት አይቶ እግዚአብሔር ሲያዘው ውስጡ ሲፈልግ ብቻ ነው መድረስ ስለማይችሉሉባ እኔ አብነትን አሁን እያንዳንዱ ቪዲዮ በመጣ ጊዜ በአካል ቢጨቀጭቀው ይርቀኛል። ፐርሰናል የራሱ ስለማቀው አሁን ላውራው በደንብ ውስጡ ስለማቅ ነው። እባካችን እኔንም አታስጨንቆኛል። ኢንቦክስ የሚታረጉትን ግልጹን ማውራው አንዱንም ልክ እንዲህ ልቤን የነካ ቪዲዮ ካለ ልክ እንዲህ ውስጠን ያቆሰለ ካለ የሱንም ልብ እንዲነካ በዘይ የነን ቪዲዮ ሲያይ የማንንም ቪዲዮ ከሚያይ ለይቶ አያይም። የሚገርመው እሱ ነው። አሰፋ ቪዲዮ ሰራ ብሎ ልዩ ቦታ አይሰጥም። ለምን መንሽን አድርጌ ኢንቮክስ አድርጌ ፖስቲቼ መዓት እርዳታዎቹን ውስጡ ስላልተቀበለ አልፏቸዋል። ለምን አለፍክ ብዬ አንዱም ላይ ቅር አላልኩም እና እባካችሁ፣ ለኔ አትላኩ።